ላይፍ ትራያንግል ናት። ይሄ ኮንሰፕት ጫፍ ላይ ያለው እግዚአብሔር ነው። በዚህኛው ጫፍ ያለው ሰው ነው። በዚህኛው ጫፍ ያለው አንተ ነህ። ወደዚህ ቀጥታ የምታደርገው ነገር አይኖርም። አንተ ለሰው የምታደርገው ነገር ነው እግዚአብሔር ለአንተ የሚያደርገው ሲንግል አንተን ራሱ በሞቱ ልክ ነው የሚወድ። ብዙ ስለሆንን አይደለም፣ በነገራችን ላይ አንተንም በዛ ልክ ነው የሚወድ። የሰው ቫሊዩ ደም ነው። የማን ደም? የአምላክ ደም። ስለዚህ መቅደስ ገብታ ሺ ሻማ ልትደረደር ትችላለህ፣ ልታበራው ትችላለህ፣ ቤተመቅደሱን ሻማ ሻማ ልታደርገው ትችላለህ ግን ምንኝ አልፈህ የመጣው የነዳዩ እንባ ያንን ሻማ ያጠፋብሃል። ዘለህ የመጣውን ክርስቶስ ቤተ መቅደስ አታገኙም። አንድ ነዳይ ሲለምንህ አልሰማም ካልከው፣ አንተ ጸሎት ጸልይ እግዚአብሔር አትስማኝ እያልከው አለ። ሆይ አንተ በመንፈስ ደሃ ነህ፣ በመንፈስ ደሃ ነህ። ሆይ ያለህ ነገር ሁሉ የእግዚአብሔር እንደሆነ ታምናለህ? ሆይ እየተራመድክ ያለው በእግዚአብሔር ቸርነት እንደሆነ፣ እየተነፈስክ ያለው በእግዚአብሔር ቸርነት እንደሆነ የእውነት ታምናለህ? ምር እግዚአብሔር እንዳደረገው ነው የሚሰማ እግዚአብሔር የምር አንተ ባዶ እሱ ሙሉ ሆኖ እንደሞላበህ ይሰማሃል ሁለተኛው ደግሞ አሁን ያካበትከው ቢዝነስ ያሰብከው ነገር በጅ ያስከውን ነገር እግዚአብሔር ስጠኝ ቢለ የምትሰጠው ነገር ነው ወይ ስለ እግዚአብሔር ብለህ መተው የምትችለው ነገር ነው ወይ ይሄ ሁሉ ዘመን የገነባሁን ቢዝነስ እግዚአብሔር አንድ ቀን ተወልኝ ቢለ የመተው አቅሙ አለ አቅሙ ሳይሆን እግዚአብሔርን በዛ ልክ ይመደፍቀው አለ ወይ አንተ ለሰው የምታደርገው ነገር ነው እግዚአብሔር ለአንተ የሚያደርገው። ላይፍ ትራያንግል ናት ይሄ ኮንሰፕት። ጫፍ ላይ ያለው እግዚአብሔር ነው፣ በዚህኛው ጫፍ ያለው ሰው ነው፣ በዚህኛው ጫፍ ያለው አንተ ነህ። ወደዚህ ቀጥታ የምታደርገው ነገር አይኖርም። እግዚአብሔር ለአንተ እንዲያደርግል የምትፈልገው ነገር አንተ ለሰው ታደርጋለህ። እግዚአብሔር ደግሞ በዚህ ሰው ቦታ ለሱ እንዳደረክለት አድርጎ ይቀበልልሃል። ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ አታገኘውም ማለት አሁን ቅዱሳን ሰፈወርቅ ቤተ መቅደስ ገብታ ሺ ሻማ ልትደረድር ትችላለህ፣ ልታበራው ትችላለህ። ቤተ መቅደሱን ሻማ ሻማ ልታደርግ ትችላለህ። ግን ምንኝ አልፋ የመጣው የነዳዩ እንባ ያን ሻማ ያጠፋብሃል። ዘለ የመጣውን ክርስቶስ ቤተ መቅደስ ውስጥ አታገኘውም። አስቦ የእግዚአብሔር ማደሪያ ነው ብለህ የምታስበው ቤተ መቅደስ ውስጥ ሳይሆን ከዛ ቤተ መቅደስ በላይ ሆኖ የሰው ልጅ ውስጥ ነው ያለው የወደቀው። ማለት በጣም ብዙ ምሳሌ ተሰጥቷል እኮ ክርስቶስን ጋበዘው። ሁለት ስቶሪ ነገር አንድ ባለ ጸጋ ጋበዘው ቤቴና ብሎ ከዛ አሰናዳ ሁሉ ነገር ተሰናዳዳ እየጠበቀው፣ አንድ አረጋዊ መጥተው እንደዚህ ይለምኑ ይለ መተው ይጠይቋል። አይዞር በል ትልቅ እንግዳ አለብኝ ይሏል። ሁለተኛ ጊዜ ይመጣል ይከለክሏል። ሶስተኛ ጊዜ ይመጣል ይከለክሏል። ቢጠብቀው ቢጠብቀው ጌታችን ጋር ሄዶ በነገራ የሚያስተምርበት ቦታ ሄዶ ጠይቀው፣ አምላክ አይደለም ወይ ቃል እንዴት አጠብቅም? ሶስት ጊዜ ይመጥ ይችላል ሶስት ጊዜ ይመለስከኛል። ሶስት ጊዜ ይመጥ ይችላል። እነዛ ለማኝ በላይ ያባረርከው ክርስቶስ ነው። አየሁ ሰው ውስጥ ነው እግዚአብሔር ያለው ሶ እንድታገለግልን የተፈጠርከው አንተ ማንን ነው የምታገለግለው? እግዚአብሔር የተባለው የእግዚአብሔር ምስል የሆነውን የሰው ልጅ ማለት ሶ እያንዳንዱ ከሰው ጋር ያለ ኢንተራክሽን ማለት አንተ ከእግዚአብሔር ጋር ያለ ኢንተራክሽን ማለት ነው ዳይሬክትሊ ነው በጣም በነገራችን ላይ ክርስትና በቃ ይሄ ነው እና የፍቅር ሃይማኖት ነው የሚባለው እኮ ለእዛ ነው ከሁሉ ነገር ፍቅር ይበልጣል የሚባለው እኮ ለእዛ ነው ፍቅር ምንድነው ራስን አሳልፎ ይሰጣል እኔ አይልም ጭራሽ እኔ አይልም እኔነት ምንድነው ነው የሚለው ምንድነው እኔነት ነው ክርስቶስ በምድር በተመላለሰበት በእነዚህ 33 ዓመታት ውስጥ ለሰከንድ ስለራሱ ቢያስብ ይሄ የድህነት ነገር አይፈጸምም ነበር። በነገራችን ላይ ለሰከንድ ነው ምለ በዛ በዓርቡ ጊዜ እኔ በጣም ይገርመኛል መሐል ላይ ስለ ራሱ ቢያስብ ምንድነው እያደርኩ ያለሁት ቢል አስባ ማለት ያውቃል። አረ ከተሰቀለ ከ2000 ዓመት በኋላ ይሄ ሁሉ ኃጢአት እንደሚበዛ ያ ፎርግራንትድ እንደምንወስደው ያውቃል። እና መስቀሉን ወርውሮ ምንድነው እያደርኩላችሁ ያለሁት እንዲህ ለማን ብዬ ነው እንዲህ የሚሰቃየው ቢል ኖሮ አስቧል። ሰው አንተ ለሰው ልክ እንደዛ የተሸከምከውን ነገር የሰውን ህመም ስትሰማ፣ ቤተሰቦችን፣ ጓደኞችን፣ አጠገብ ያለው ሰው ነገር እንዲህ አንተ ሲዮኒ ምናምን ይልሃል። ውስጥ ብር ምናምን አውጥተህ ልመጽፉ ስትል ይቺ ታስፈልግሃለች ይላል። ራስን ያሳስባል። ያ ማለት እግዚአብሔር ለአንተ የሆን ነገር ሊያደርግ ሲል ራሱን እንዲያስብ ማድረግ ማለት ነው በቃ በነዳይ ብቻ ምናምን አትስተው በሁሉም ነገር እየተሰላቸህ ከሆነ እንደ በቃ ሁሉም ነገር አልክ ያንን ሰው አልሰማሁም የምትልከው ቅድም እንዳልኩ ነው ትራያንግሉን ማሰብ ነው አንተ ያለብህ አንተ ለሰው የምታደርገው ነገር ነው እግዚአብሔር እንዲያደርግልህ የምትፈልገው ሰው እግዚአብሔር ምንድን ነው እንዲያደርግልህ የምትፈልገው ሕይወትን እንዲባርክ ነው እንዲሰጠው ነው ስጥ አቴንሽን እንዲሰጥ ትፈልጋለህ አቴንሽን ስጥ ለነዛ ሰዎች በቃ ሰው ውስጥ ነው ያለው እግዚአብሔር ያዕቆብ መልእክት ምዕራፍ ሦስት ላይ አለ ስለ አንደበት እጅግ በጣም ፓወርፉል የሆነ ምዕራፍ ነው እኔ ሪኮመንድ ነው ማድረገው እና አንደበት ሰዓት ናት። አንደበት እያለ ይቀጥልና ቁጥር 11 ወር ቁጥር 9 ላይ እንዴት አልኩኝ? እንዴት አልክ? እግዚአብሔር ይመስገን። አሁን እግዚአብሔር ይመስገን ባልኩ አንደበት ይላል፣ በዚያ አንደበታችን ጌታና አብን እንባርካለን። በራሱ አንደበታችን ደግሞ የእግዚአብሔር ምሳሌ ሆኖ ነው ሰው ልጅን እንሰድባለን። ከአንድ ምንጭ የመረረና የጣፈጠው አይወጣልን ይላል። በራሱ አንደበት እንዴት አልክ? ስለ እግዚአብሔር ይመስገን ባልኩ አንደበት ሌላ አንደበት የለም። በራሱ አንደበት እግዚአብሔር የተባለውን የእግዚአብሔር ምሳሌ ራሱ አርአያ ሆነውን የሰው ልጅን ትሰደባለህ እና አንድ ምንጭ የሚያረካም ውሃ የሚመርም ውሃ ሊያወጣ አይችልም። ይህ ሊሆን አይገባም ይላል። እሱ ያ ማለት ነው ማለት ነው። በአምሳያ የፈጠረውን የሰው ልጅን እንደ እግዚአብሔር ትሪት ካላደረከው እግዚአብሔር አንተ እንደምትፈልገው ትሪት አያደረገ ሰብሰብ ስናደረገው ላይፍን መኖሩ የምትፈልገው ለእግዚአብሔር ብለህ ለእግዚአብሔር ብለህ እናደርገው መንፈሳዊ ህይወት ይሁን ካለን አንተ ሰርፍ የምታደርገው የሰው ልጅ ነው፣ ሰው ነው ማለት ራስህን ክደህ ሰውን እንድታደርግ ነው የሚፈለገው። በዛ መንገድ ነው እግዚአብሔር ስለሱ እንደኖርክ የሚቆጥርለት። ቢዝነስን እየሰራህ ነው። ለምንድን ነው መኪና ምን እንደምግዛት? እሺ መኪናስ ምትገዛው ለምንድን ነው? እግዚአብሔርን እኮ መዋሸት አትችልም። አይ እግዚአብሔርን አይደለም እኛ ራሳችን መዋሸት አንችልም። አይ እኔ ለእግዚአብሔር ብዬ ነው ምናምን ብትል የልብህ ግድግዳ ላይ የተለጠፈችውን ያቺን የገንዘብ ፍቅር ግን እግዚአብሔር ያውቃል። ቢቀርብህ ነው የሚሻለው። እኔ እንዲያው መልሶ ነው አንተ ሃንድል ማድረግ የማትችለውን የገንዘብ ፍቅር ከምትይዝ ቢቀርብን የሚሻል ቢዝነስ ቢቀርብን የሚሻል መጀመሪያ ከዚህ ህይወት የሚያስወጣ ከሆነ ከእግዚአብሔር የሚያርቅ ሁሉ ነገር ቢርቅህ ይሻላል። አይክን ሃንድል ይት በቃ ጀምሬ አንዳንድ ሰው እግዚአብሔር ሀብታም ያደርገኝ እንጂ እኔ ገንዘብ ምን ያህል እንደሚያጠፋ ስለሚያውቀ፣ እና ኢንቴንሽን ነው ማተር የሚያደርገው። በቃ ራስን ሳቷች ስለ እግዚአብሔርና ስለ ሰው ልጅ ብለህ ፍቅር ብለህ አድርገው ራስን መካድ። አዎ ፕሮሰሱ በጣም ከባድ ነው። ማንም ሰው ከኃጢአት ጋር የሚያደርገው ትግል ራሱን ለመተው ታቋ አለ። ራስ ሰው ልጠቅም ስትል በቃ እኔስ አለ ያቺን እኔስ ጥያቄዋን መስማት ያቆም ከናንተ። በቃ ክርስቲያን መሆን የጀምሩ ማለት ከዛች ጋር መታገል ኢጎህን መቅጣት ያስፈልጋላ። ብሩን ጭቅን ብለ ዮናስ ላይ ጨክነ ሰጠው። ብሩ እየከፋህ እኮ ማለት ያስፈልጋል። መብላት አለብ ተርበ ስትሰጠው ልክ ሰው ሰውን ካደኝ እንደሚለው ቅድም እንዳልኩ፣ አሁን የሆነ ሰው አስቡ እንግዲህ የራሱን ብር ሰጠ አልሰጠም። ልክ ካድቀኝ ነው ለዮናስ የራሱን ብር አለመስጠት እንደማለት። ለማን ብለህ ስለ ክርስቶስ ብለ፣ ለማን ብለህ ስለ ሰው ልጅ ብለ፣ ማን ስለሞተለት ይህ ሰው ልጅን ፋሉ ስለማናውቀው ነኝ ሰው ለእግዚአብሔር ያለውን አመለካከት ያለውን ፍቅር ያለውን ክብር ብናቅ ኖሮ ከሰው ጋር ያለው ኢንተራክሽን እንደዚህ አይነት ነበር። እግዚአብሔርን እናከብረዋለን፣ ሞገሱ ያስፈራናል። ሰው ጋር ስትመጣ ደግሞ እንደዛ አይደለም። ሰው ከሰው ጋር ያለው ኢንተራክሽን ስላልገባም አጊያ ሶፊያ ላይ ቅዱሳን ሳፎርቅ ሲያስተምር በጣም ብዙ ህዝብ ነበር የሚማሩ በጣም ብዙ ህዝብና፣ የሆነ ጊዜ ቲያትር ምናምን ተዘጋጀና ህዝቡ ፈለሰ ወደዛ፣ ልክ የቻምፒዮንስ ሊግ ጨዋታ ጨዋ ዋንጫ ጊዜ ጉባኤ ባዶ እንደሚሆነ እንደዛ ፈለሰ፣ ሁሉም ነገር ፈለሰ። እና አንድ አባት ብቻ ቁጭ ብሎ ይማራሉ እና ቅዱሳን ሰፈወርቅ ሳይጨምር ሳይቀንስ በነበረው ኢንስፓይሬሽን ያን ህዝቡን ሁሉ የሚያስተምረው ጩኸት ዝግጅቱ ሁሉ ሆኖ ያንን ሰው ሲያስተምሩ ነበር። እና ዛ ሰዎች ከቲያትር ሲመለሱ ግራ ገብቷቸው፣ እንዴ አባታችን ምን ሆነ ነው? ህዝቡ እኮ የለም። እንዴት ለአንድ ሰው እንደዚህ ትሆናለ? እንደ ነገና እንኳ ትለው የሚችለው ሁለት መልስ ይመልሳላቸው። የመጀመሪያው ሲጀምር መጀመሪያም ሲማር የነበረ እሱ ነው። ሁለተኛው ለዚህም ሰው እኮ ክርስቶስ ሞቶለታል። አውግስቲን የተባለ ሊቅ ምድር ላይ ያለ ህዝብ ምንም ባይኖርና ዘ ኦንሊ የነበረው ዮናስ ቢሆን ክርስቶስ መቶ ይሰቀለት ነበር። ሲንግል አንተን ራሱ በሞቱ ልክ ነው የሚወድ። ብዙ ስለሆነ አይደለም በነገራችን ላይ፣ አንተንም በዛ ልክ ነው የሚወድ። የሰው ቫሊዩ ደም ነው። የማን ደም? የአምላክ ደም። በዛ ልክ ይወድሃል። ነው ፍቅሩ በዛ ልክ ነው ላንተ። ሶ ላንድ ሰው ቫሊዩ የሚሰጠው ቫልዩ ይሄ ሁሉ ጣጣቆ ያመጣው አዳም ነው። አዳም ምን ያህል እንደሚወደው መጣቆ በዚህ ታምናለሁ ይሁን። ይሄ ሁሉ ጣጣ ለሰው ልጅ ነው ሰማይ ምድር ፍጥራት ምናምን አምስት ሺህ አምስት መቶ ዘመን የስቃይ ዘመን፣ የክርስቶስ መምጣት፣ መወለድ፣ መሰቃየት፣ መሰቀል፣ ይሄ ሁሉ ለእኔ ነው ብለህ ስታስብ የሰው ልጅ ምን ያህል ክቡር እንደሆነ መጣቁ በዛ እና ያንን ሰው ታከብረዋለህ። ለሰው ቫልዩ ይገባልና ማገልገል ነው ራስን መካድ ነው። ክርስትና በዚህ ራስ መካድ ውስጥ ነው። ስትሰራ ስለማን ብለህ ትሰራለህ? የማቴዎስ ወንጌል ምዕራፍ አምስት ላይ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ድሆች የሆኑ ብፁዓን ናቸው ምን ማለት ይመስላል? በመንፈስ ድሃ መሆን እውቀት እያላቸው እውቀት የለኝም የሚሉ እውቀት የእግዚአብሔር ነው የሚሉ የእውነት የሚሉ አይደለም የሚያምኑ። ታምናለህ ወይ አንተ? በመንፈስ ድሃ ነህ ወይ? በመንፈስ ድሃ ነህ ወይ? ያለህ ነገር ሁሉ የእግዚአብሔር እንደሆነ ታምናለህ ወይ? እየተራመድክ ያለው በእግዚአብሔር ቸርነት እንደሆነ፣ እየተነፈስክ ያለው በእግዚአብሔር ቸርነት እንደሆነ የእውነት ታምናለህ አያስደነግጥም በአንተ አይደለም። እንዲህ ለካ እግዚአብሔር ነው ትላል ሰው ዊዝን ምን ሊሆን ምን ሊፈጠር ነው? በአንድ የመኪና አደጋ ሰው ምኑን እንደሚያጣ ታውቃለህ? ዓለም ሁሉ ግልብ ጥጥ ነው የሚልበት እግዚአብሔር ካልጠበቀ እና በመንፈስ ድሃ ነው እውቀትህ አንብበህ እንዳመጣሁ ነው የሚሰማ ለምን የእግዚአብሔር እጅ እንዳለበት አይሰማህም? ገንዘቡን አንተ ጣር እግዚአብሔር ጨመርበታል ይሉን ነበር። እንዴት አይነት የተሳሳተ አስተሳሰብ እንደሆነ አሁን ሳስበው ይገርመኛል። እግዚአብሔር 25% ነው እኮ ነው የምትባለው፣ አንተ 75 ሆነ ማለት ነው። በጥ ኮምፕሊ ዜሮ ፐርሰንት ነጥብ የለውም። የሚገርመው በእግዚአብሔር ቸርነት ያልጠፋ ነው፣ ከእግዚአብሔር ቸርነት የተነሳ ነው ይላል ቅዱስ ዳዊት። ግን ታዲያ ከአንተ የሚጠበቀው በጣም ክፉ ሰው ነበር፣ በጣም ክፉ ሰው ነበር ንፉግ ነበር። ባለጸጋ ነበር። ብቻውን ነው የሚበላው። ሰውን እዛ ዳር ላይ ቁጭ አድርጎ እሱ በጣም ብዙ አይነት ምግብ የሚመገብ ነበር ምናምን እና ነዳያን ለማኞች ያስይዛሉ። አንደኛው ሄጄ አንጢላሪስ ለምኘው ከሰጠኝ ሊያሸንፋቸው አንዱ አይሰጥህም ተባበለው፣ ቤት አድርጎ ይሄዳል እና ሄዶ ሲጠይቁ ዳቦ ወረወረበት። ወርውሮ ፈነከተብ እና እሱ ደሙን ጠራርጎ ዳቦዋን ይዞ ሄደና ሰጠኝ አላቸው። ቤቱን አሸነፈ። አንቲ ላሪዮስ የዛን ለሊት ተኝቶ ራእይ ያያል። ሞቶ መላእክትና የጽድቅ መላእክት፣ የጨለማ መላእክት የሚባሉት ሩክሳን መላእክት ነፍሱን ሲታገሉት ያያል እና እግዚአብሔር ፊት ያቀርቦታል። ሶ እነዛ ይፈልጉታል። ንፉግ ነበር፣ ሰጥቶ አያውቅም ይላሉ መላእክቱ። አንድ ነገር ነው የያዙት። የት የሰጠውን ሲሉ ያሳያቸዋል። የወረወረለት ዳቦ ማለት ነው። ኢንቴንሽኑ መስጠት አልነበረም። ዳቦ ተቆጠረ እና ደነገጠ። ሲነሳ እንዲህ አንድ ዳቦ እንደሚያጸድቀው ከሆነ ብሎ ያለውን ሁሉ ሸጦ አከፋፈለ። ያለውን ሁሉ ሸጦ የአፍ ንፉግ ሰውዬ እንግዲህ፣ በጣም የሚገርመው ባዶን ቀር ባዶን ቀር እና መተው ሲሰጥ ሲያከፋፍል እንደነበር የሰሙ ሰዎች ድጋሚ መተው ጠየቁት። ሌላ ሰዎች ምን ልስጣችሁ አለና በቃ ሄዳችሁ እንደ ባሪያ ሽጡኝና ገንዘቡን ሰጡት አላቸው። ተሸጠ። በዛ በባርነት ዘመን ሲኖር ገንዘቡን ክፍያውን ሲሰጥ ምን ሲል የንጉሱ ልጅ ትሞታለች። አንድ ቅዱስ አለ አንጤላሪስ የሚባል ብሎ ያመጡታል። እንግዲህ ያንፉ ሰውዬን እንደዚህ መተው ሲመጣ ከዛ ልጅን ባካ አስነሳልኝ፣ የፈለከውን ሰጣለሁ። ምንም አትስጠኝ፣ ባህሮቹን ሁሉ አስፈታቸው አለው። እሺ ፈለቀልሃለሁ። እንደዚህ ራሱን ሲሸጥ ምን ሲል አሁን ይሄ እዚህ ኮሚኒቲ ላይ ቢሆን እንደሱ አይነት ይችላል። እን ጋር ይወሰን እግዚአብሔርም እኮ እንደዚህ አይደለም ነው የምትባለው በዚህ ሁሉ ራስ መካድ ውስጥ የምትወዳቸው የሚወዱ ሰዎች አሁን ሰው አንድ ሰው ሲወድ ልክ እንደራሱ ራሱ ነው አይደል? እህትህ ስትወድ የሆን ነገር ስታደርግ አንተ የማይጠቅመ ነገር አንተ ስታደርግ እሷ ትከራከርላለች ከአንተ ወገን ሆና እና ቤተሰቦቻችን ምናምን የሚመነኩሱ መነኩሳትን እኮ ማ ያልተቃወመ እንትን ይል ቅዱሳን ብታይ አሁን ሀብተ ማርያም አሁን ሲመንኑ ማን እግዚ ማርቶስ በሚል እንትን ነው የመንኑት እናታቸው እግራቸው ስር ወድቃ ነው የነበሩ ፍቅር ስላላቸውን አይፈረድም እኮ ግን አንተ ክርስትናን አክሰፕት የምታደርግበት መንገድ የሚወዱ ሰዎች አክሰፕት ያደርጉ አይችሉም። እሱ በጣም ተቃውሞ አለ። ለራስህ አታስብም ወይ? ሔእግዚአብሔር ስእንደዚህ ይላል ወይ እንዲህ ራስን ጎድተህ ስጢላን እንዴ ይላል። አንተ በዛ መሃል የምታገኘ በረቀት ሰው አያዩ ቢዝነስህ ለሰው መሆን አይችልም ወይ? ሰርፍ ስለማድረግ ብቻ መሆን አይችልም ወይ? አትብላ አትጠጣ አይደለም። ብትበላ ብትጠጣ ለሰው ማድረግ አትችልም ወይ? ስለ እግዚአብሔር ለማድረግ አትችልም ወይ? አባቶቻችን ለቁመተ ስጋ ብለው ቅጠል የሚበሉት እኮ ቁመተ ስጋ ማለት ምንድን ነው? ስጋዬ እንዲቆም ከዛስ እንዳገለግል እንጂ ዩል በልቶ እንዲጠግብ አይደለም። ከባድ ነው፣ አይኖ ይህን ማሰብ ቢያንስ እንኳን ልክ እንዳሉን ማመን አያቅተንም አይደል? ማለት ጉዳዩ ልክ ነው ብሎ ማመን አያቅተንም። እኔ አንድ በጣም የሚገርመኝ ነገር እግዚአብሔር የኤቲኤም ማሽን የሚመስላቸው ሰዎች፣ ካርዱ ደግሞ ጸሎት ማለት ነው። ታስገባለህ፣ ብር ካልተፋ ለመደበድበው ማሽን ማለት ነው። እግዚአብሔር እኮ አገልጋይ እኮ አይደለም፣ ይዘ ሰራተኛ አይደለም። በቃ ይሄን ማወቅ አለብህ አንተ። እሱ እንድታገለግለው እኮ ነው የተፈጠርከው ማለት ኮንሲዩም ነው የምናደርገው? ስ ኮንሲዩም ብቻ እንዴት ነው እያሰብን ያለ ነው ማለት እግዚአብሔር ፈጥሮ እንደ አባትና እንደ እናት ግዴታው ይመስል አንተን ማኖር ግዴታው ይመስል፣ የሆነ ነገር ፌል ሲያደርግብህ፣ ስታማርረው፣ ሲሰጥህ፣ ስታመሰግነው እንደ ሞኝ እያሞኘ ነው በቃ ስንት ጊዜ ቆም ለራስህ እኳ ንበር የተፈጠርከው እንድታመሰግነው እንድታገለግለው ነው። ኃጢአት እኮ ነው እንዲያደርግህ

ያም አይደለም የእሱ ፍላጎት አይደለም። እናስቀድመው ፍላጎታችን በእግዚአብሔር መንገድ ነው ማሳካት እንፈልገው እሱን በማያስከፋ መንገድ። ሰው በጣም ትኩረት እያደረገ ያለው ምንድን ነው? ኃጢአት ያልሆነ ቢዝነስ ቢኖረው ደስ ይላል። ከማንም ጋር ሳልነካካ ጽድት ያለች የጄም ቅዳሴን አስቀድሳለሁ አስራቴን አወጣለሁ፣ ግን ስራዬን እምሰራለሁ። ይሄን ሰውዬ ልቡ ግድግዳ ላይ የተለጠፈች የገንዘብ ፍቅር አለች። ገንዘብን መውደድ ደግሞ የኃጢአት ሁሉ ስር ነው ይላል ገንዘብ ጌታችን ራሱ ጌታ ብሎ የጠራው ነገር ለሁለት ጌቶች ልትገዙ አትችሉም። ጌታ ብሎ ጠርቶታል። ልክ እንዲህ እኩል ከእግዚአብሔር ጋር የተገዳደረ ያለው ነገር ቢኖር ገንዘብ ነው። በጣም ቀደም የጠይቁት ጥያቄ እና ሁለት ጥያቄ ብቻ ራስን ጠይቅና ልክ መሆንን በዚህ አረጋግጥ። ቅድም በመንፈስ ድሃ ነው። ይሄን አንተ ያገኘውን ነገር የእውነት ነው የምልህ በቃ ራስን አትሸወደው። እግዚአብሔርን መሸወድ አትችልም። ውስጥም የሚጠራጠር ነገር አለ፣ ጥግ ለየሆነ የሚሰማ ስሜት አለ የምር እግዚአብሔር እንዳደረገው ነው የሚሰማ። እግዚአብሔር የምር አንተ ባዶ እሱ ሙሉ ሆኖ እንደሞላበህ ይሰማል። ሁለተኛው ደግሞ አሁን ያካበትከው ቢዝነስ ያሰብከው ነገር በጅ ያስከው ነገር እግዚአብሔር ሰጠኝ ቢል የምትሰጠው ነገር ነው ወይ ስለ እግዚአብሔር ብለህ መተው የምትችለው ነገር ነው ማለት። ለነገሩ ካለ ፍቅር ለእግዚአብሔር ያለ ፍቅር ይበልጣል ይበልጣል። አብርሃም ነው ለዚህ ሁሉ ምሳሌ የሚሆነው አብርሃም እግዚአብሔርን ትቶ እንግዲህ አስበው ከእናት አባቱ ሀገር ማን እንደሆነ የማያውቀውን አምላክ ተከትሎ ወጥቷል። ዛሬን እንደ ምድር አሸዋ እንደ ሰማይ ከዋክብት ታበዛላሉ ተብሏል። ከዛ ሁሉ ጊዜ በኋላ ግን ልጅ አልነበሩም እና በጣም ይገርመኝ፣ አብርሃም 25 ዓመት ጠብቋል ቃል ከገባለት በኋላ ወንድ ልጅን እሰጥሃለሁ ካለው በኋላ የሰጠው ከ25 ዓመት በኋላ። ያ 25 አምስት ዓመት ታግሷል እግዚአብሔር። በዛ ሁሉ ያለው ናፍቆት ታውቃለህ። በእግዚአብሔር እምነት አለው የእምነት አባት ነው። እንደሚሰጠው እርግጠኛ ነው፣ ግን ናፍቆቱን አስበው። እንደምታገኙ እርግጠኛ እንኳን ነገር ሲቆይብህ ይከብዳል። አረ በዛ ሁሉ ትግስት ውስጥ ያገኘውን ይስሐቅ ገና ሳያጣጥመው፣ የምትወደውን አንድያ ልጅ ይስሐቅን ሰዋልኝ። ምን ቃላቶቹ ራሱ ምን ያህል ፔንፉል እንደሆነ! የምትወደውን ብሎ እንደሚወደው አስታወሰው፣ አንድያ ልጅ ብሎ፣ ከዛ ስሙን ጠራበት ይስሐቅን። ከዚህ ሁሉ ቃላት ግን መጨረሻ ላይ ያለችው ሰዋልኝ የምትለው በሞሪያም ተራራ ሄደ። ሰዋልኝ፣ አብርሃም እሺ ነው ያለው። ሎጂካሊ እንኳን ብናስበው እንዲህ ዛሬ እንደ መድረሻዋ እና እንደ ሰማይ ከዋክብት አበዛልሃል ያልከኝ በልጅ ካልሆነ በምንድን ነው ብሎ መጠይቅ ይችል ነበር። አብርሃም ብዙ በብዙ ጉዳዮች ከእግዚአብሔር ጋር ተከራክሯል። ቆሞ እንደሰው አውርቷል። እግዚአብሔር ሆይ አብራም አብራም እነሆኝ ብለው ፌስ ቱ ፌስ አውርቷል። ምንም አላለም። እዚህ ጋር ሎጂካሊ መከራከር ይችል ነበር። እንደዚህ ያልከኝ ደሞ እንደዚህ ማለት እየቻለ ኩዌሽን አላደርግም። ለሳራ አልነገራትም። በማለዳ ተነስቶ ወጣ ይላል። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል። ከልጄ ጋር ትንሽ ጊዜ ላሳልፍ እንኳን አለ። ለሳራ ሳይነግራት፣ ቢነግራት እሷ ለእግዚአብሔር ካላት ፍቅር፣ ለይስሐቅ ያላት ፍቅር ሶስት ፔይንፉል የሆኑ ቀኖች ለአብርሃም ምን ያህል ከባድ እንደሚሆን አስበው። አንድ ቀን መሽቶ ሲነጋ ለሱ ልጁን ለመሰዋት በስዕለት ለእግዚአብሔር ለመሰዋት የሚወደው ልጁን፣ ሁለት ቀን እየቀሩ ሁለት ቀን ሲሞል አንድ ቀን እየቀሩ ሌሊት ይህን ይፈጦ ነው የሚያድረው። አባዬ ሲለው ልጁን የሆን ነገር ሲያደርገው ሲያቅፈው ሲጠራው አባይ ሲለው የነው የምንሄደው ሲለው፣ በእነዚህ ሁሉ እሱ በጣም ፔንፉል ነበር። ዝም ብሎ ዋጥ ብሎ ለእግዚአብሔር ያለው ክብር ፍቅርና ስለሚበልጥ ነበር። ዛ ሎሌዎቹን እዛው ተራራ ላይ እናንተ ቆዩኝ እኔና ልጄ እንመለሳለናል ያውቃል እኮ ብቻውን እንደሚመለስ ግን እኔና ልጄ እንመለሳል እና እንደውም አባቶች ያስተምሩ ምንድ የሚሉት እግዚአብሔር በሰዋለት እንኳን ወይ አስነስቶ ይሰጠኛል ወይ ሌላ ይሰጠኛል ብሎ በጣም ነበር የሚያምነው በቃ እግዚአብሔር በዛ ሁሉ እና ይስሐቅ እንግዲህ የሚሰዋበትን እንጨት ተሸክሞ መውጣት ጀመር በእኔ በጣም የሚገርመኝ ቃል ከሁሉ መጽሐፍ ቅዱስ ቃል የሚገርመኝ ይሄ ነው እና መሰዊው አለ መስዋዕቱ የታለ ብሎ ጠይቀው እንዲህ ሊደረግጥ እንደሚችሉ አስባ በጣም በጣም ልጅህን ልትሰዋው የሄድክ ማን ነው የሚሰዋው ሲል፣ የአብርሃም መልስ መስዋዕቱን እግዚአብሔር ያዘጋጃል ነው። በሁሉ ነገር እግዚአብሔር ያውቃል እንደማለት በቃ። እንደዚህ ቃል የሚሰጥ ነገር ምንም የምታውቀው ነገር ወደፊት እንደሚሆን እግዚአብሔር ያዘጋጃል። ሄደ፣ ደረሰ። በጣም የሚገርምህ ይስሐቅ ገባው እሱ እንደሆነ መስዋዕቱ በቃ። የእሱ ታታሪነት ራሱ ይገርመኛል። አባቴ አይኔን አይተህ አዝነህልኝ ለእግዚአብሔር ካለመታዘዝ እንድትድን አይ አይኔን እሰረኝ አለው ይስሐቅ። አይኔን አስረህ በሆዴ ይልጣ እንዳታይኝ ነው ይላል። ያኔ ነው ስለቱን ሲያነሳ እና አብርሃም በልጅ አንዳች ነገር አታርግ ብሎ፣ ከዛ በኋላ እጥፍ ድርብ የሆነ ቡራኬ፣ ያንን ዘርህን አበዛለሁ ደግሞ የሚባርኩህን እባርካለሁ የሚረግሙህን እረግማለሁ ብሎ ባረከው። ይሄ ሁሉ ታሪክ ምንድነው ጣጣ ሰጣው አረድ። ይስሐቅን ከምንም ነገር በላይ በምድር የሚፈልገው፣ ከብቶቹን ሁሉ ነገር ማጣት ይችላል። አብርሃም ይስሐቅን በሚፈልገው ልክ ምንም ነገር አይፈልግም ሰው። በአብርሃም መንገድ ውስጥ ያሉት እግዚአብሔርና ይስሐቅ ናቸው። ግን በአብርሃም ሕይወት ይበልጥ የነበረው እግዚአብሔር። በጣም የሚወደውን ነገር እያዘነ እንኳን ቢሆን እየተደሰተ አልነበረም። አብርሃም እያዘነ እንኳን ሳክሪፋይስ አድርጓል። ይሁሉ ዘመን የገነባውን ቢዝነስ እግዚአብሔር አንድ ቀን ተወልኝ ቢለህ የመተው አቅሙ አለ፣ አቅሙ ሳይሆን እግዚአብሔርን በዛ ልክ የሞደድ ፍቅር አለው ወይ? ለዛ ያለውን በባለጸጋ መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል። በዛ በፊት እኮ መጥቶ እንድድን ምን ላድርግ ብሎታል እኮ ያ ባለጸጋ። ትእዛዛትን ስጠብቅ ኖሬ አለው። እንግዲያውስ ያለን ሁሉ ሸጠ፣ ተከተለኝ ሲል መጻፍ ቁጥር ላይ ያ ሰው ብዙ ንብረት ነበረውና እያዘነ ሄደ። ከዛ ነው ባለጸጋ በቃ መግባት አይቀልም የተባሉ ባለጸጋ ከባድ ነው የተባለ መሰለህ? ከእግዚአብሔር በላይ ገንዘቡ ስለሚወድ እና ደግሞ ፈርስት እኔ እንደም አንድ ሰው ቢዝነስ ሊጀምር ሲል ቆይ ቆይ ቆይ ከገንዘብ በላይ እግዚአብሔርን እወደዋለሁ ብሎ ነው መጠየቅ ያለበት። ይህመት የማይሆንበት ምንም ምክንያት የለም። ቢሊዮነር ማትሆንበት ምንም ምክንያት የለም። እሱ ለሰው ልጅ የተቻለ ነገር ከባዱ ከባዱ ነገር ከዛ ቢሊየንስ ዶላር በላይ እግዚአብሔርን ትወደዋለህ።